ይሄ ሰውዬ አጠገባችሁ ያለው በህይወት ያለው ሰውዬ ሊጠብቃችሁ በማይችለው ጉዳይ ላይ ጠብቀኝ ካላችሁት ይሄ ሽርክ ውስጥ ይገባል፣ ወይም ሽርክ አክበር የሚባለው ትልቁ ሽርክ ከእስልምና የሚያስወጣው ሽርክ ውስጥ ይገባል ማለት ነው። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። ውድ ቤተሰቦቻችን እንኳን በድጋሜ ወደ ኢናስቲው በሰላም መጣችሁ ብያለሁ። ዛሬ ደግሞ ለየት ባለ ርዕስ ነው የመጣ ነው። እሱም አቂዳ ርዕስ ይሆናል ማለት ነው። ዛሬ እጅግ በጣም ወሳኝ የሆነ ነጥብ ነው የምናነሳው አብረን እሱም አንዋኡ አልስቲዓዛ ይላል። ለዚህ ቻናል አዲስ ከሆናችሁ ይህንን ቻናል ሰብስክራይብ ማድረጋችሁን አትርሱ፣ ምክንያቱም በዚህ ቻናል በርካታ የተለያዩ ትምህርቶች የምታገኙ ይሆናል አዲስ ያልሆናችሁ ደግሞ የቻናሉ ቤተሰቦች ቪዲዮን ላይክ ማድረግ፣ ለወንድም እህቶቻችሁ ሼር ማድረግ እና ቪዲዮውን እስከ መጨረሻው ድረስ መከታተል አይረሳላሉ። አንዋዑ ልስትዓዛ፣ የእስትዓዛ አይነቶች። እስትዓዛ ሲባል ግን የተጅዊድ እስትዓዛ አይደለም። እሺ፣ ነቃበሉ። ዛሬ አቂዳ ነው ትምህርታችን ብያችኋለሁ። እስትዓዛ ማለት መጀመሪያ ምን ማለት እንደሆነ እስኪልንገራችሁ፣ እስትዓዛ ማለት ከመጥፎ ነገር መጠበቅ ማለት ነው ማጭሩ። እሺ አያዝ እና ሊያዝ የሚባሉ ሁለት ነገሮች አሉ። አያዝ የሚባለው ከመጥፎ ነገር መጠበቅ ሲሆን፣ ሊያዝ የሚባለው ደግሞ መልካም ነገር ወይም ደግሞ እናንተ እንዲሟላላችሁ እንድታገኙ የምትፈልጉትን ነገር ለማግኘት በዛ አካል መታገዝ እንደማለት ይሆናል ማለት ነው። ጠይብ አላ ኩለሀል እስትዓዛ ማለት ከመጥፎ ነገር መጠበቅ ማለት ነው። እሺ፣ በሸሪዓችን እንግዲህ እስትዓዛን ዑለማዎቻችን በስንት ከፍሎ ያሳዩና

የኢስተዓዛ አይነት ስናልፍ ደግሞ አልኢስተዓዘቱ ቢልአምዋት ይባላል። አልኢስተዓዘ ቢልአምዋት ማለት በሙታኖች መጠበቅ ማለት ነው። በሞቱ ሰዎች ከክፉ ነገር መጠበቅ፣ እነሱ ከመጥፎ ነገር እንዲጠብቁን መጠየቅ ማለት ነው። በአጭሩ ከምንፈራው ነገር፣ ከምንጠላው ነገር የሞቱ አካሎች እንዲጠብቁን መጠየቅ ከነሱ ይሄ ምንድነው ህክሙ ካላችሁ፣ ሸሪዓዊ ህክሙ ዑለሞቻችን ምንድነው አሉት? ይሄ ሽርኩን ሽርኩን አክበር አክበር። ከማን ሽርኩን አክበር። ስለዚህ በሞቱ ሰዎች መጠበቅ ወይም ከክፉ ነገር እንድንጠበቅ የሞቱ ሰዎችን መጠየቅ ማለት ነው ባጭሩ፣ ይሄ ሽርክ አክበር ነው ከእስልምና ሃይማኖት ሙሉ በሙሉ ውልቅ አድርጎ የሚያስወጣ የኢስቲዓዛ አይነት ነው። ሁላችንም ልንጠነቀቅ ይገባል ማለት ነው። የሞቱ ሰዎች እንኳን ሌሎችን እና ራሳቸውን እንኳን ከምንም ነገር መጠበቅ የሚችሉ አይደሉም። ስለዚህ እኛ በሞቱ ሰዎች መጠበቅ ከእስልምና ሃይማኖት ሊያስወጣን የሚችል ጉዳይ ስለሆነ ልንጠነቀቀውና ልንርቀው ይገባል ነው

ሊጠብቀኝ አይችልም ማለት ነው። ተማም ከምንም ነገር ሊጠብቀኝ አይችልም። እንዴት ብሎ ነው ሊጠብቀኝ? የለም ሀብር አይደለም፣ እኔ ጋር የለም። ሰውየው ምንም እንኳን በህይወት ይኑር እንጂ ከምንም ክፉ ነገር ግን ሊጠብቀኝ አይችልም። ለምን? በአካል አጠገቤ ስለሌለ። ስለዚህ ከክፉ ነገር አጠገባችሁ በሌለ በህይወት ቢኖር እንኳን አጠገባችሁ በሌለ አካል መጠበቅ ይሄ ሽርክ አክበር ውስጥ ይካተታል ከእስልምና ሃይማኖት የሚያስወጣ

አጠገባችሁም በአካል አለ። ነገር ግን ከአላህ ውጪ ማንም አካል ሊጠብቃችሁ በማይችለው ጉዳይ ላይ እሱን አካል ጠብቀኝ ካላችሁት፣ ይህም ምን ውስጥ ይካተታል? ሽርክ አክበር ውስጥ ይካተታል። ይሄም ሽርክ አክበር ውስጥ ነው የሚካተተው። ተማም። ሽርክ አክበር ውስጥ ይካተታል። ልብ በሉ፣ ሰውየው በህይወት አለ፣ አጠገባችሁም በአካል ይገኛል ነገር ግን ጠብቀኝ እያላችሁ ያላችሁት ነገር ይሄንን አካል ከዚህ ነገር ጠብቀኝ ስትሉት የሚጠብቃችሁ እሱ በሚችለው ጉዳይ አይደለም። እንደዛ ከሆነ ሽርክ አክበር ውስጥ ነው የሚገባው። አላህ Subhanahu Wa Ta'ala ብቻ ሊጠብቃችሁ በሚችለው ጉዳይ ላይ ይሄንን አካል ጠብቀኝ ስትሉ ከእስልምና ሃይማኖት የሚያስወጣ ተግባር እየሰራችሁ ነው። ስለዚህ ይሄንንም ልንጠነቀቀው ይገባል ማለት ነው። አልስቲዓዛ ቢልሂ አልሐዲሪ فيما لا يقدر عليه

ልድር ማለት ነው። ቸው አልስትዛ ብልሐይ በህይወት ባለ ሰው በአካል አጠገባችን በሚገኝ ሰው ፊማ የዲሩ ለይ አልድር ሊጠብቃችሁ በሚችለው ጉዳይ ሶስቱን መስፈርቶች በደንብ አድርጋችሁ አስተውሉ። አንደኛ በህይወት መኖር አለበት። ሁለተኛ አጠገባችሁ በአካል መገኘት አለበት። ሶስተኛ የሚችለው ጉዳይ መሆን አለበት። ስለዚህ በህይወት ኖሮ አጠገባችሁ በአካል ተገኝቶ በሚችለው ጉዳይ ላይ ከዚህ ነገር ጠብቀኝ ብትሉት ይሄ በሸሪዓ ሁክም ምንድነው? ጃኢዝ ወላ ሐረጃ አለይህ ችግር የለውም ይፈቀዳል ማለት ነው። ይሄ ችግር የለውም ይፈቀዳል ተማም። ስለዚህ እስቲዓዛን ዑለማዎቻችን በስንት ከፈሉ ማለት ነው? በአምስት

በአካልም አጠገባችሁ የሚገኝ ሆኖ ነገር ግን ከአላህ ውጪ ማንም አካል በማይችለው ጉዳይ ላይ ይሄንን አካል ጠብቀኝ ካላችሁት ይሄን ከዚህ ጉዳይ ሽርክ አክበር ውስጥ ነው የሚገባው ይሄም ከእስልምና ሃይማኖት የሚያስወጣ ስለሆነ ልንጠነቀቅ ይገባል አምስተኛው እና የመጨረሻው ደግሞ አልኢስቲዓዘቱ ቢልሐይ አልሓዲሪ ፊማ የቅዲሩ ዓለይህ በሕይወት ባለ አጠገባችን በአካል በሚገኝ ከዛ ደግሞ እሱ ሊጠብቀን በሚችለው ጉዳይ ላይ የሆነን አካል ጠብቀን ብንለው ወሃذا في الشريعة جائز لا بأس به ችግር የሌለውና የሚፈቀድ ጉዳይ ነው ማለት ነው። በዚህ መልኩ እንግዲህ እስቲዓዛ ምን እንደሆነ አይነቶቹ ምን ምን እንደሆኑ፣ እናም የሚፈቀደው የእስቲዓዛ አይነት የትኛው እንደሆነ ሽርክ አክበር የሆነውና ከእስልምና የሚያስወጣውም የትኛው እንደሆነ